ይህ የምታዩት የተፈጥሮ ዋሻ ነው። በዱግና ፋንጎ ወረዳ ነው። የግዚር ድልድይ ሎቤል ይሻገራል። ዶዘር ይሻገራል። መስሜ ይለው እህ እንደምታዩት ምንም ነገር የለውም። ከላይ የያዘው በተፈጥሮ ህግ ነው። እዛ ጋ ጫፍ ያው ገባንበት እንቁራሪት የሆነ ቤቶችን የተፈጥሮ ድልድል ላስጎብኛችሁ ልበላቸው ወደፊት። እዚ ላይ ፓይፕ ማድረግ ብቻ ነው። ፓይፕ እዚ ላይ ማስቀመጥ ብቻ ነው። ነቅነቅ ያለ መዛ ማድረቂያ ማለት ነው ማድረቂያ ማለት ነው። ይሄን ባህር ዛፍ ታይዋለ? ትልቁ ባህር ዛፍ የሱ ስር ነው። ተጠምዞ ላለመውደቅ የያዘው ይሄ እኮ ጫካው ውስጥ ነው። ያኛው ነው ዋናው ነው። መንገዷ ግን ምንም አትልም። ይሄኛው እየተሸረሸረ ካልሄደ በስተቀር የዚህ ዛፍ መኖር ነው ያቆየው፣ እንጂ ይሄ ዛፍ ባይኖር ኖሮ መንገዱ ይደርሳል። መኪና ያስተላልፋል። ብቻ እጹብ ድንቅ ነው የእሱ ስራ፣ ከእሱ ኬሚካል ይበልጣል።